ሸርሙጦች ዲቃሎች በጥቁር ጀርመን ሀገር የሰራችሁ ቤታችሁን እየሰራችሁ፣ ምን እናንተ የሸርሙጣ ልጆች ምን አባታችሁ ነው የምፈራው? ከአሁን በኋላ ምፈራው ምንም ነገር ማጣው ነገር የለኝም። ምድረ እከታ

ማን ሸርሙጣ ናት ያልታወቀባት፣ የባሏን ጓደኞች በሙሉ አጫውታቸዋለች። የባሏን ጓደኞች እንደዚህ አጫውታቸዋለች። ይሄ ይወራል። እናንተ እከኮች፣ እናንተ ወራዶች ዶ አግዢን እጅባቸውእ

የኔ ቤተሰቦች ሂዱባት፣ በህግ አምላክ፣ በህግ አምላክ፣ ተውኝ፣ ተውኝ። ዝሆን መርዝ ወለደ፣ ዝሆን መርዝ ሸርሙጣን የወለደው ከጎንሽ ነኝ ከጎንሽ ነኝ። ይጅባቸው። እኔ እኮ ለእናትና ልጅ ብቻዬን እበቃቸዋለሁ እኮ። ህዝብ ምን ይለኛል? የኢትዮጵያን ህዝብ በማክበር የደረሰልኝ ህዝብ ስለሆነ ህዝቡን አክብሬ ነው እንጂ ምላሴን ያውቀዋል የኢትዮጵያ ህዝብ። ከነሱ እንደማላንስ እያት፣ የጂጂ ልጅ እያት፣ የጂጂ ልጅ። ነይ ሰምሪ፣ ነይ ሰምሪ። ሄደች ይስማት ጥሪ።

ሲጀመር መንግስት ያውቃል ኬዝን፣ ምን አይነት ኬዝ እንዳለ፣ የቲክቶክ ላይ እንደሚቀኑ እናትና ልጅ ምቀኞች መሆናቸው እኮ ቪዲዮ የላኩት ቪዲዮ አለ ፍርድ ቤት እኮ። ያ ቪዲዮ እኮ በቂ እኮ ነው እኮ መረጃ ለኔ። አይ አንቺ፣ እኔ እኮ ነው እንዳይከብስሽ መጠረሻ እናታቸው ገደል ትግባ። አንቺ ዞን እናትሽ ደቼ ትብላ። ልጅሽ ይቺ የእከክ ልጅሽ ሸርሙጣ ልጅሽ ልጆቹ ግን የእሱ ናቸው አይመስለኝም ልጆቹ ዲ ኤን ኤ መመርመር አለባቸው ከእሱ አይደለም የወለደቻቸው ደግሞ አያምሩም ልጆችሽ አያምሩም ጅብ ነው የሚመስሉት ጅብ እንደኒህ ልጆች አያምሩም ልጆችሽ ጅብ ሲያስጠሉ በስማማም ፍረ ሰላም ወልዮ ሀይ ወልዮ ዳሕና ዲኻ ወልዮ ሰላም ነህ ወይ እንዴት ነህ ዳሕና ዲኻ ወልዮ ብትግርኛ ዳሕና ዲኻ

ተይ ይትረፍሽ፣ ተይ ትሉኛላችሁ በትግርኛ በአማርኛ። እኔ እኮ ነኝ ያበድኩት እኮ በእነዚህ ዘሮች፣ እኔ ነኝ የተዋረድኩት በእነዚህ ዘሮች እኮ፣ እናንተ አይደለም እኮ የተዋረዳችሁት። እናትሽ ትበዳ አንቺ ጥንብ ሸሌ፣ የሸሌ ልጅ እናትሽ የሰባተኛ ሸርሙጣ። አንቺ ደግሞ እናትሽን የተካሽ የጀርመን ሸርሙጣ ነሽ። ዳሴት ቢቃላዎችሽ አያምሩ ሲያስጠሉ መልክ የላቸው እንደ ልጅ እንኳን ውይ፣ የምትሄድባቸው ልጆች አልወለድሽም፣ አንቺ መርዝ የእናቷ ልጅ። ቤተሰብ ኳታፕ እያደረጋችሁ ለማንኛውም ብቻ ለአካውንት አቆዩ እያደረጋችሁ ያኛው አዘግተውታል። ዛሬ ጠዋት ያኛውን እኮ አዘጉት እኮ ያኛውን አካውንቴ ሳደም፣ ዛሬ ታሪክ የሌላቸው የታሪክ አተሎች፣ የእናትና ልጅ አራያ የሌላቸው ወራዶች የዩቱብ ብላችሁ እናትና ልጅ የምትወራረዱት ታሪክ የላችሁም። እናትን ልጅም የወረዳችሁ ቆሻሾች ናችሁ። ጀርመን ላይ ቆሻሾች፣ መርዞች እናታችሁ ደቼ ትብላ ይጣኑላ። ሚኪ ሚኪ ሚኪ

ከሚስቱ ጋር ያደርጋል። እሁድ እሁድ ከኔ አንቺ ልጅ አትናገሪ፣ የምትኝ አንቺ የዲቃላ ልጅ ልጆችን ሲያስቀሙ ታዲያ፣ ለምንድን ነው እንደዚህ አታርጉ ያላላቸዋቸው? እነዚህ መርዝ ቅናተኞች፣ ቤታችሁ ሀዘን ይግባ። ቅዱስ ገብርኤል ልጆችሽን በአደጋ ያሳጣሽ፣ በአንድ ቀን የመኪና አደጋ ልጆችሽን የልጅ ልጆችሽን ያሳጣሽ ቅዱስ ገብርኤል እስኪ ምን ታመጣላችሁ? ምን ታመጣላችሁ? ምንድን ነው የምታመጡብኝ? የልጅ ልጆችሽን ይዞሽ ይሂድ ገብርኤል አባቴ። አህያም እኮ ልጅ ይወልዳል ምሽ እናትሽን ሰድበሽ ነው ፌመስ የሆንሹ፣ ብታውቂ ኑሮ አንቺ ቆሻሻ፣ የቆሻሻ ልጅ አንቺ ሰው ነሽ? አሁን ዩቱብ ዩቱብሽን መንግስት ያውቀዋል፣ ቤት እንደገዛሽ መንግስት ያውቀዋል። ወይ አንቺ የዲቃላ የሸርሙጣ ልጅ! እኔ እንደናንተ ምቀኛ አይደለሁም። አሁን ግን በሕይወትሽ በሁሉ ነገርሽ ነው የምመጣው።